በሕይወቴ የጸሎት ህይወቴ ሲደክምና በጸሎት ህይወቴ ስሰላች የማደርጋቸው ሁለት ነገሮች አሉ። እነዚህን ነገሮች ላካፍላችሁ። የመጀመሪያው ነገር ምንድን ነው? የጸሎት ህይወቴ ሲደክም ወይም ደግሞ ጸሎት ማድረግ ሲሰለችኝ መጀመሪያ በማደርገው ነገር ሁሉንም ነገር ትቼ የእግዚአብሔርን ቃል አነባለሁ። የእግዚአብሔርን ቃል እያነበኩ ስመጣ ነፍሴ እንደገና ትነቃለች። የነፍስ ዓለሜ ይከፈታል። ከዛ መንፈሴ ደግሞ ይነቃል። ለጸሎት ራሴን አነቃቃለሁ ማለት ነው። ሁለተኛ የማደርገው ነገር ደግሞ መዝሙር ማዳመጥ ነው። መዝሙር ስሰማ ነፍሴ በመዝሙር ውስጥ ከጌታ ጋር ትነካካለች፣ መንፈሴ ህልውናውን ያገኘዋል። በዛ ሰዓት ለጸሎት እነቃለሁ። ጸሎት በትግል አይቻለም። ጸሎት በራሳችን ኃይል አይቻለም። ከመንፈስ ቅዱስ ጋር በመነካካት ነው ጸሎት ማድረግ የምንችለው። ስለዚህ እነዚህ አሁን የነገርኳቸው ሁለት መንገዶች ደግሞ ከመንፈስ ቅዱስ ጋር እንድንነካካ መንገድ ናቸው። ስለዚህ ይህንን መልእክት የምትሰሙ ሰዎች ሁላችሁ ስትጸልዩ ከደከማችሁና ከሰለቻችሁ መዝሙር በማዳመጥና እንዲሁም ደግሞ የእግዚአብሔርን ቃል በማንበብ ራሳችሁን አንቁ። ይህን መልእክት ለብዙዎች ሼር አድርጉ። ተባረኩ።